ተመልካቾቻችን የተከታተላችሁ ያላችሁት ኢቫንጀሊካል ቴሌቪዥን ልዩ መስተንግዶ ፕሮግራማችንን ነው። በመቀጠል ደግሞ ለእናንተ የምናደርሰው በዚህ ሳምንት ውስጥ ከሶሻል ሚዲያዎች አጫጭር ያገኘናቸውን ለተመልካቾች ጥሩ ናቸው ብለን ያሰብናቸውን አሰባስበን ይዘን መጥተናል። እንግዲህ ወደ መጀመሪያው ቪዲዮዋችን እናልፋለን። ክፉ ሰው እንደ ሄሮድስ የማያምን በግልጥ የሚገድል ነው። አንደኛውን እሱ እኮ ይሻላል። ሸንጋይ ማለት ግን ክርስቲያን መስሎ አብረው እያገለገለ ከእንዲህ አለት ሴረኛ ሰው ተጠበቅ ነው። ብዙዎች አገልግሎት ያቆሙት ቤተክርስቲያንንም የጠሉት በውጪ ካሉት ሰዎች የተነሳ አይደለም። ክርስቲያንን ብለው በእግዚአብሔር ቤት የቆሰሉ ሰዎች ከመቅጽበት ይዘረራሉ፣ አይነሱም። ኢየሱስን አሳልፈው የሰጡት ቀያፋ ሃና ናቸው። ማን ናቸው? ሊቀ ካህን እኮ ናቸው። ካህናት ናቸው። በጣም ሴረኞቹ እንዲያውም ከጲላጦስ በላይ እሱ ሊፈታ ወዶ ሳለ በግድ እንዲሰቅል ያደረጉት የቤተ ክርስቲያን ሰዎች ናቸው። እና በሰንበትም ከፈሪሳውያን አለቆች ወደ አንዱ ቤት እንጀራ ሊበላ ገባ። ፈሪሳዊ ብቻ ሳይሆን አለቃ ነው። እንግዲህ ፓስተር ልትለውም ትችላለህ። ጌታ ኢየሱስ እባክህ ምሳ ልጋብዝሃለሁ። ምን ትጠብቃለህ? ይህ ሰው ቅዱስ ቃል ልቡን ነክቶታል። በስውር እንደነ ቆርኔሊዎስ አማኝ ነው። ነው እኮ የሚያሰኝህ ገንዘቡን አውጥቶ ጊዜ መድቦ ምሳ ካጋበዘ አለቀ። ግን ጠጋ ብላ ስታጠነው አይደል፣ ምሳ ግብዣው ላይ ሆዶ የተነፋም ሰው ተጣርቷል። እንደ ኢየሱስ አክብሮ ሆዶ የተነፋውን ጠራውን አይደለም። መጽሐፍት ላይ የሚያጠምዱበት እንዲፈልጉ በሴራ በተንኮል አደረጉት። በሰንበት ሆዶ የተነፋውን ይፈውሳል ወይስ አይፈውስም? ሊፈትነው እንጂ ስለወደደው ሊጋብዘው አይደለም ማለት ነው። እና ሴረኞች ወይም ሸንጋዮች ምልክታቸው አራት ነው የሚጠብቃቸው ፍርድ ግን አንዱ ነው። ሴረኞች ስውር ማሰናከያን ያኖራሉ። ምሳይ ጋብዝህና ጉድጓድ ይቆፍርልሃል። አታቀው አጣቀው። ግልጥ እኮ በሆነ በጣም ጥሩ ነው። ኃጢአተኛይቱ እስራኤል ጸደቀች ከከዳተኛይቱ ይሁዳ እንደሚባል እና ወዳጅ መስሎ ጋብዞ ወጥመድ ውስጥ ሊከተህ ያሰበ ያሰበሰው ሸንጋይ ብትፈልግ ሴረኛ ይባል። ኢየሱስ እኮ አገልግሎቱን ያላቆመው በሚወዱትና እልል ብለው እግዚአብሔር ጎበኝን በሚሉት ብቻ ሳይሆን በሴረኞች መሃል አገልግሎት ያላቆመው። ብዙዎች በሰው ምክንያት በክፉ ሰዎች ምክንያት ከቸርች ይርቃሉ። በዲሽ ብቻ ቤታቸው ስብከት ይከታተላሉ፣ አያገለግሉም። ቸርችን ሀይ በዲስታንስ የሚሉ አሉ። በሰው የተጎዱ ናቸው። ግን ለእነሱ ብቻ ቅዱሳንና ገዳም የለም። ታውቃለህ፣ በዓለም ሳለ ከክፉዎች ጋር መኖር ካልቻልክ አገልጋይ አይደለህም ማለት። ስለዚህ ጌታ እንዴት እንደኖረው ነው የምታዩት። ጌታ ሆይ ረቢና መምህር ምሳ ል ጋብዝሃለሁ አንተ ሴረኛ አልመጣም አላለውም፣ እሺ አለው። ድንቅ ነው። ያውቃል ሴረኛ መሆኑን ይሄ ግብርን ገብር ወይስ አንገብር ይሄ ሸማቂዎች ላኩበት ከአፉ ቃልን አጥምደው የሚይዙ አትገብሩ ቢል ከቄሳር ጋር ያጋጩት ገብሩ ቢል የአብርሃምን ወተት ማር የምታፈሰውን ገንዘብ ላልተገረዙ ስጡ አለ ብለው ከካህናት ጋር ያጋጩት እና በሁለቱም ለቴስታል ሊያጋጩት ነው አመጣጣቸው እና ኢየሱስ ግን ለምን ትፈትኑኛላችሁ ሳንቲሙን አሳዩ የቄሳርን ለቄሳር ያለውን እናንተ ታውቃላችሁ እና ይሄ የፈሪሳዊ አለቃ ፈሪሳዊ አጥማጆችን ጠርቷል ሆዱን የተነፋውንም በማህል ጠሱታል ምናልባት ሆዱ የተነፋው ሰው ለምን እንደተጠራ ያውቃልን አይመስለኝም የታመመና ደሃ ስለሆነ መጠቀም ያደረገው በፍጹም ሴራቸውን አታውቁ እና ግብዞችና ሴረኞች አንዱ ምልክታቸው በስውር ተንኮልን ማድረጋቸው ሰይጣን በዚህ የተካነ ነው እንደምታውቁ እናታችን ሔዋንን እኮ እባብ ውስጥ ሆኖ ያናገራት እባብ ምንድን ነው የሚያምር የሚያንጸባርቅ ማለት ነው እኛ አሁን ስለምንጠላው እንሸሻዋለን እንጂ የፍጥረት ሁሉ ውብ ማን ነው ብትሉ ወባብ ነው። እግር አለው ቆዳው ያምራል ልምጥምጥ ነው። እና ሌባና ፖሊስ ያጫውታል፣ ወንዚ ያሻግራታል። ዋሽንት ከነፋለት እንዴት እንደሚዳንስ በዛ ወገቡ ልነግር አልችል። በምንም አይነት ተንኮል ያደርጋል ብለ አጠብቀው እኔ ምንሽ ሕይዋን እያለ ያወራታል። ሰይጣን ስውር በመልካምና በሚያምር መጠቀሙ ሆኖ አንደኛው ሸንጋ ያሰኝ እና ጥቁር ጥርሱ ያገጠጠ ጭራና ቀንድ ያለው ሆኖ አልመጣም። በሚያምር ነገር ውስጥ አንዱ የሰይጣን ካራክተር እኮ ሽንገለው ነው ታውቃለህ። ስለዚህ ሴረኞች ወይ ግብዞች አንደኛው መታወቂያቸው ስራቸው በስውር ነው፣ በግልጥ አይደለም። በግልጥ የሚጠላህን አብረው ለመኖር ሶ ሲምፕል ነው። አይ ወደኸው ልብህን ሰተኸው ሴረኛ መሆኑን ካወቅ እንክት ነው ልብህ የሚለው አንኝሽ ልብ ከኔ ጋር አንድ ገበታ በልተሽ ተንበርክከን አሳልፈሽ ትሰጭኛለሽ። ሰውን ማመን ቀብሮ ነው ትላለህ። ከዛዋል ስለሸንጋዮች፣ ስለተኩለኞች ምን ተማርክ? እውነት ለመናገር የእንትኑ ነው ውስጤ በጣም የቀረው ከክፉ ሰዎች ጋር እንዴት እንደሚኖር ካላወቅ አገልጋይ መሆን አትችልም የሚለው ብዙ ጊዜ ወደ አገልግሎት ስንመጣ ወደ ቤተክርስቲያን ስንመጣ በቅን ልብ ነው ሰው የሚመጣው። ቤተክርስቲያን ምንም አርግ ቢባል ያደርጋል፣ የኢየሱስ ክርስቶስን በተጠራበት ምንም ስጥ ቢባል ይሰጣል፣ ምንም ዋጋ ክፍል ቢባል ዋጋ ይከፍላል። እና ይህ የልብ ቅንነት በጣም ብዙ ሰዎች ጋር አለ። አንዳንዴ ምንድን ነው ኃጢአተኛ መሆናችንን እንድረሰዋለን ወይ ቸርችም ያሉት አገልጋዮችም መሪዎችም እንደኛው በኃጢአት የሚፈተኑ በኃጢአት የሚወድቁ ሰዎች እንደሆኑ እንድረሳለን እና የልብ ዝግጅት ይጠይቃል ብዬ አስባለሁ። ወደ ቤተ ክርስቲያን መምጣት በብልሃት ነው ቤተ ክርስቲያን ውስጥ ማገልገል ያለብን ሰዎችን መቅረብ ያለብን አለዚያ፣ እንደተባሉ በእንደዚህ አይነት ጉዳይ ከቤተ ክርስቲያን ተጎድተው የሚወጡ ሰዎች ቶሎ አይመለሱም። ይህንን አስተውያለሁ። ከክፎች ጋር እንዴት መኖር አለብኝ የሚለውን ነገር ለካ ይጸልያል፣ ጥበብ ስጠኝ እሱም ያስተዋል እኮ ያንን ቻሌንጅ ለማለፍ። አሁን እንዳልከውም እንግዲህ ከነሱ ተለይተን መኖር አንችልም። ምክንያቱም ክርስቲያን በራሱ በጣም ብዙ ቻሌንጆች አሉበት፣ ደግሞ ወደ ቸርችም ደግሞ ቸርች ውስጥም ደግሞ እንደዚህ አይነት ነገር የለም ብለን መደምደም አንችልም፣ እውነት ለመናገር እና ከነዚህ ሰዎች ግን እንዴት መጠበቅ እንችላለን? እንዴት ራሳችንን ሙሉ በሙሉ ማግለል ባንችልም እንኳን እንዴት ነው በጥበብ ከነሱ ጋር መመላለስ የምንችለው የሚለውን እንግዲህ ተመልካቾችም ከዚህ ብዙ ትምህርት እንደወሰዳችሁበት ተስፋ እናደርጋለን። ወደ ቀጣዩ ብዳችን የምናልፍ ይሆናል። አብራችን ቆዩ። ዓለም ተበላሽታ ቸርች ብትረፍ ጥሩ ነበር። የተበላሽ እውነተኛዋ አይደለችም። እውነተኛዋ የፊት መጨማደድ የላት ግን ቸርች ምን የተበላሽ ዓለም እጅግሯን ዘርግታ ሸሚዟን አጣጥፋ ይገባችበት ዓለማዊ ሃይማኖት የፈጠርንበት ገንዘብ ዋና የሆነበት ሰው ከሚያዋጣው አንጻር ሰው የሚሆነበት ምእመን ደህና ምእመን የሚባለው በሚያዋጣው መጠን የሆነበት ዘረኝነት የሞላበት የምንቧከስበት ግፍ የሞላበት እኛ ቆምን ከግፍ ነፃ ብንሆን እኮ ለዓለም የምንናገረው ነበረ። ምን መተንፈስ እንችላለን? የተበላሽ ለዓለም የሚመች መስቀል የለሽ መስቀል አውጥቶ የጣለ የኑሮ ማሻሻያ ዘዴ የሚሰብክ መስቀሉን ሰው ስለማይቀበል አውጥቶ ጥሎ፣ በስራ ቦታና በትምህርት ውጤታማ የምትሆናባቸው ሰባት ቁልፎች እያለ የሚያስተምር ይሄ ቤተክርስቲያን ውስጥ አይሰበክም እያልኳቸው አይደለም። ግን ከመስቀል መስቀል ነው። ፈረሱ ከባድ ነው በጣም። የኔ በጣም ቤተሰብ በሙሉ የሚደግፈውን ተቃውሜ መቆም ከባድ ነው በጣም መስሪያ ቤቱ እንደ ፋሽን እንደዚህ እየሄደ እኔ ቀጥ ብዬ ለእግዚአብሔር መቆም ከባድ ላብጠብ፣ ያደርጋል። አዲስ አበባ አንዳንድ ጊዜ ስትነዱ በጠራራ ፀሐይ በጠራራ ፀሐይ እየነዳችሁ ቀይ ይበራል። መቶ ሰላሳ ምናምን ሰከንድ ይላል። ሰከንዱ ቀይ ማለት ምን ሁን ማለት ነው? ጣ ምን ማለት ነው? ቀጥ ብለ ቆማ አንተ ነበርክ መጀመሪያ ያደረስ፣ ከዛ ካንተ ቀጥሎ የመጣው ሄደ። ቀይ ነው ተብሎ መቆም ከባድ ነው። በጣም ክላክሱ ያደረጉ ተስፋችን ሁሉ ተስፋችን የእግዚአብሔር ጸጋ፣ አንደኛ የእግዚአብሔር ጸጋ ከእኛ ጋር ነው። እግዚአብሔር ጸጋ ጸጋ ኃይል ነው። እግዚአብሔር ጨክን እንጂ እግዚአብሔር ይረዳሃል። በተለየ ለመቆም ብንጨክን እግዚአብሔር ጸጋ አለው። ይሄ በቤተሰብሽ የተለየሽ ሆነሽ እንድትቆሚ እግዚአብሔር ጸጋ አለ። ጸጋ የሚሰጥ አምላክ ነው። ግን ይህ ጸጋ ብቻ ሳይሆን እኛ ሞዴልም አለን። በጥሶ የገባ ሞዴል አለን። አሉ የእውነት ሰሞኑን ማስበው አሁን አንዳንድ የማራቶን ሰዓት የማራቶን ሰዓት የአስር ሺህ ሜትር ሰዓት ይሻሻላል በየጊዜው አይታችሁት እንደሆነ ይሻሻል፣ ሪኮርድ ይሻሻላል። እና አንዳንድ ጊዜ አምሳ አመት መቶ አመት ሳይሻሻል የኖረ ሰዓት ሳይሻሻል የኖረ ሰዓት አንዱ ይበጥሰዋል ማለት ነው። ሪኮርዱ አንዱ ሲበጥሰው፣ አምሳ አመት ሙሉ ያልተነካው ሰዓት አምሳ ሰው ይሰብረዋል። ከዛ ቀጥሎ እስከዛሬ የት ነበሩ ነው የምትለው። እስከዛሬ የት ነበሩ? አንድ ሰው ሲሰብረው ከዛ እየተከታተሉ እየተከታተሉ ሰው እንደውም ያልፉታል እንደውም ያልፉታል። እስከ ዛሬ የት ነበር? አይ ቲንክ የአንድ ሰው በጥሶ መግባት እንትን ይሰጣቸዋል። ይቻላል ማለት ነው ይቻላል ማለት ነው። ዲ እስተ ዛሬ ድረስ አይቻልም ብለን ነበር። ሁለት ሰዓት ከዜሮ አምስት መግባት ይቻላል ማለት ነው የሚል ይገጥምልሃል ወንድሜ። እኔና እናንተ ይቻል ይሆን እንዴ አይቻል ይሆን እንዴ አንልም። ብቻውን ቆሞ ብቻውን ኖሮ ፖፒላር ሳይሆን በህዝብ ተገፍቶ ለእውነት ኖሮ እውነት መስቀል ድረስ ወስዳው መስቀል ድረስ ብትወስደው ሞቶ በሶስተኛው ቀን ተነስቶ ከስሞች ሁሉ በላይ የሆነ ስምን ለብሶ ተዋርሶ ኢየሱስ ክርስቶስ በአብቀኝ የተቀመጠው ብቻውን ኖሮ አሸንፎ ያለፈው ኢየሱስ ሞዴላችን። ኢየሱስ አለልን። አሸንፎ ያለፈው ኢየሱስ ካለልን እግዚአብሔር የተባረከ ይሆን። እኛ ሰብሮ የገባ ሞዴል ስላለን ሰብረን እንገባለን። አሸንፈን እንገባለን። ብቻችን ቆመን እንገባለን። የእኛ ሞዴል ሄኖክ አይደለም። የእኛ ሞዴል ኖህ ብቻ አይደለም። የእኛ ሞዴል ዳንኤል ብቻ አይደለም። የእኛ ሞዴል አለ፣ ያልሳተ አለ፣ ያልሳተ አለ፣ ዓለምን ያልተቀበለ አለ፣ ብዙሃንን ያልተቀበለ አለ፣ ብቻውን የቆመ አለ፣ መስቀል ላይ ብቻውን የቆመ አለ፣ ያሸነፈ አለ። እሱ አጠገባችን አለ። የተለየ ኖሮ የተለየ ወስኖ በተለየ የጨረሰ ያን ጊዜ የተቀበለ ሊሰጠው የተሞከረውን ቺፕ የሆነ ፖፕላሪቲ ያልተቀበለ፣ እንከተልሃለ ዳቦውን አብዛው፣ እንከተልሃለ ዳቦ ነኝ ብሉኝ እያለ የቀጠለ አልፈልግም ያለ እናነግስሃለ አልፈልግም ያለ፣ የብዙሃንን ተቀባይነት ሳይሆን አብን መውደዱን የገለጠ አብን የተከተለ፣ ለእውነት የኖረ፣ ለእውነት የቆመ፣ ለእውነት የሞተ ኢየሱስ ክርስቶስ አለልን እንጂ ሳርሆን ጨክን እንጂ እግዚአብሔር ይደረሃል ብዬዋለሁ። አሜን እኔጋ ለእውነት ቁም። አሁን ብዙ ጊዜ እናያለን አይደለ? ቤተ ክርስቲያን አንዳንድ ጊዜ የምእመኑን ፍላጎት በቃ ይሄ ጊዜያዊ የሆነ ነገር ወይ ምድራዊ የሆነ ነገር ለማስተላለፍ ብቻ ነው የሚሆነው ትኩረታችን። እና በዛ ውስጥ ግን ብቻህን ብትሆንም እውነትን ይዘቁም የሚልን ሀሳብ እኔ ደግሞ ስጀዋለሁ። አው ይህ የብዙ ክርስቲያኖች ጥያቄ ነው፣ እኔንም ጨምሮ። አንዳንድ ጊዜ ከኃጢአት ያወጣናቸው ኃጢአቶች አሉ፣ ብዙ ሰው ስለተስማማባቸው ማለት ነው። አሁን ተማሪዎች ጋር ሄደን በኮንፊደንስ የብሔራዊ ፈተና ስተፈተኑ እንደዚህ ስታደርጉም አትኮሮች ማለት እንችላለን ወይ? ያ ኢንቲንስት ያለ ወይ በፊት የነበረው እርምነው እርምነው አለው ይለዋለው ወይስ አሁን መረዳዳት ሆኗል ተጋገዙ አንድ ለአንድ ወገን ማለት ምንድነው ሆኗል ነገር እየው መስሪያ ቤት ውስጥ በጣም በሚያሳፍር መልኩ በጣም በሚያሳፍር መልኩ በቤተ ክርስቲያን ውስጥ የምናውቃቸው ሰዎች ወይ ደግሞ በጌታ የሆኑ ሰዎች ጥሩ ያልሆነ ስነምግባር በቢሮቸው እንደሚያሳዩ ደግሞ የምንሰማበት ጊዜ አለ። በተለይ ሕዝብ ጋር የሚያገለግሉ የመንግስት መስሪያ ቤት ውስጥ የሚያገለግሉ ሰዎች ምናልባት ይህንን እየተከታተላችሁ ያላችሁ ግን ምንድነው ቀጥታ በስርቆት ውስጥ ያለን ሰዎች ካለን በጣም የእግዚአብሔር መንግስት በእኛ ምክንያት እንዳይሰደብ እንጠንቀቅ። በጌታንን ስንል የኢየሱስን ስም ነው የምንሸከመውና ወንጌል እኛ እኛ በጽድቅ ኖርንም አልኖርንም ይሰበካል። ጉልበት አለው የእኛ ጽድቅ ላይ የተመሰረተ አይደለም። የኢየሱስ ክርስቶስ የማዳን ኃይል ለዛ እግዚአብሔር እናመሰግናለን። ግን ዋጋችን ደግሞ መቀበላችን አይቀርም። ሰው የዘራውን ያጭዳል እና አንደኛ ሰዎችንም የምንገፋ ሰዎች አንሆን። ወደዛ ነገር አሁን ያስተዋልኩት ነገር ምንድን ነው፣ እኔ ወይ ጸንቼ ቆማለሁ ለብቻዬ፣ አለዚያ ጸንቶ የሚቆም ሰው እንዳይቆም አደርጋለሁ። ከሁለት አንዱ ያለኝ ምርጫ ወይ ፋራ ባላለሁ በዛም ወስኜ በዛ ቆማለሁኝ፣ አለዚያ ደግሞ ሌላ ክርስቲያን ፋራ አላለሁ እና በመሀል መንገድ የለም። ሰዎችንም ሳይጥሉ ቀጥ ብለው ሳይቆሙም የለም እና ቀጥ ብለን ያልቆምን ሰዎች ሰዎችን እየጣለን እየገፋን ስለሆነ ራሳችንን በደንብ እንያማን ራስን ይላል። መልካም እንግዲህ፣ እዚሁ ላይ እንደውም ለመጨመሪያ ያክል ብዙ ጊዜ እንግዲህ ብቻችንን እንቆማለን ወይም ደግሞ ከዛ ድርጊታችን እንቆጠብ ስንል ብቻ መቅረትን ይመጣል፣ ቅድም እንዳልከው እንደ ፋራ መታየት ይመጣል። በጣም እየተገለልን እንሆናለን። ልክ መብራቱ ቀይ አብርቶ ከኋላ መጥቶ እንዳለፈው ማለት ነው። ልንቀደም እንችላለን። በዚህ ውስጥ ግን ጸንቶ መቆም እንዲሆንልን ለእኛም ጭምር ትልቅ ምኞት አለን። ተመልካቾች እንግዲህ ለራሳችሁ ያስቀራችሁት ነገር እንዳለ ተስፋ እናደርጋለን። ወደ ቀጣዩ ቪዲያችን እንለፍ። ሳምሶን በጣም ጠንካራ ነው፣ ኃይሉ እግዚአብሔር ነው። አንበሳን በጁ ይገነትላል፣ ግቢ መጣበት ያሸነፋል። እኔ መንደር ሳምሱን ጠንካራ ነኝ፣ ጠንካራ ነኝ እንደ ሳምሱን። ለልጆች የልጆች የሆነ ዝማሬ ብዙ የለንም ካስተዋልሽ። ባለፈው የልጆች አልበም ተመርቆ ነበር አሉት። ያን የሰራው ልጅ ናት የምንለው እኛ ራሴል ወልዳብ ነበርና፣ ስለዚህ ጉዳይ ሲያወራ ስለ ልጆች መዝሙር ሲያወራ፣ እኔ በጣም ትንሽ ልጅ አለችው። ስድስት ወራውን ሰባት ወሯ ብትሆን ነው እና በጣም ነው ልጅ የመወዳት ግን እኛ ሽሮ ስንበላን ሊያት በላም፣ ክትፎ ብንበላን ሊያት በላም፣ ምን ምንበላን ሊያት በላ። ምክንያቱም እድሜዋ ለዛ ስላልደረሰ እና ግን የትላልቅ ሰዎችን መዝሙር ለሕፃናት አንስተን እና በቃ መቼ ይታወቃሉ ወፎቹ ሲንጫጩ ለሊቱ ሲነጋ እናስብላለን። የሶስት ዓመት ልጅ አይዲያውን ለመረዳት ትንሽ ያስቸግረዋል። ምግብ እንደምንለይ ስብከት፣ ሌላ ስኮ እንለያለን አይደለ ልጆች ወጥተው የልጆች ክላሲክ ቡ ይባላል። እና ልክ እንደዚሁ ለልጆች የሚያስፈልጋቸውን ዝማሬ ማዘጋጀት ያስፈልጋል። በእርግጠኝነት መናገር ባንችልም፣ ይሄ አይ ቲንክ በአርቲፊሻል ኢንቴሊጀንስ ትብብር የተሰራ ዝማሬ ነው፣ ግን እንደ አሳይመንት የምንወስዱ ይመስለኛል። ልክ ብለሃል። እንግዲህ አሁን ትልቁ የኛ እንደ ቤተክርስቲያን ትልቁ ችግር እንግዲህ በተለይ ህጻናትን ከሚመለከት ነገር አንዱ ዝማሬ ነው። ዝማሬ እውነት ለመናገር በጣም ያነሱ ዝማሬዎች ነው ያሉን ለህጻናት የሚሆኑ እና እንደውም አንዳንድ ጊዜ እንቸገራለን አይደለ፣ ሚዲያዎች ላይ ለህጻናት ዝማሬ ለመልቀቅ በቃ በጣም የተደጋገመ ነው የሚሆነው እና በህፃናት ላይ የምሰሩ እንደዚህ በተለያየ ዘማሪዎችም ደግሞ ለህፃናት ም እኮ ይጻፋል አይደለ እግዚአብሔር ለይተው አይ ነው ለልጆች ተብሎ አኒሜሽን በጣም ረጅም ርቀት ይሄዳሉ። አሁን ስለ ልጆች ያለን አመለካከት መሰለ የሚወስኑ አሁን ለምሳሌ የወጣቶችን የማከለ መዝሙር ብትሰሪ እና ፌመስ ብትሆኝ በቃ የሆነ ህይወትሽ ላይ የሆነ የሚያመጣው ለውጥ አለ። ልጆች ግን ወዲያው አይሰጡሽም፣ ወይ ደግሞ በልጆች ዘንድ ታዋቂ ብትሆኝ ወይ ልጆች ብዙ መዝሙር ቢሰሙት ብዙ ቢነኩ የሚታይ ስጋዊ መልስ የለውም። ነገር እየው ግን ማለት የእኛን ልጅነት የሰሩ እኮ እንትኖች አሉ አይደለ ልጅነት ማሪዎች አሉ። ኢቨን ኢቲቪ ላይ ምና የሚለቀቅ ነገር በቃላችን ሸምድደ የሚያደግ ነው፣ አማራጩ ስላልነበረ እና ዋጋችንን ከእግዚአብሔር ተምነን ብንይጡ ነው። ሌላኛው ይህንን አልበም ያስመረቀው የልጆችን ግድ ያለው የሚባል ኢቨንት ነው፣ ማለት ሙቭመንት ነው እና ይህ ንቅናቄ ከምንድን ነው የተነሳው? ኢየሱስ ክርስቶስ ጴጥሮስ ሶስት ጊዜ ከካደው በኋላ ሄዱ መጀመሪያ የጠየቀው ጥያቄ ትወደኛለህ ወይ ነው አንድ ወዳንት ታውቃለ ሲለው በቃ ግልገሎቼ እንጠበቅ እና ያ በጣም ነው ይነካኝ። የልጆች አገልግሎት ኢየሱስ ክርስቶስ እንደምንወድበት የምናሳይበት አንዱ መንገድ ነው። ተወዱኛላችሁ ደን ልጆች ንጠብቁ፣ ለልጆች የሚያስፈልጋቸውም ስጡ የሚለውን ብናስብ ብዬ ነው። የልጆች አገልጋዮች ብዙ ኃላፊነቶች አሉብን እዚህ ሌላ ማለት ነው ዘማሪዎችም ጭምር ወደ ቀጣዩ ዳችን ላፍ ምንድን ነው ደስ የሚለኝ ልብ ደስታ የሙላው ሐሴት የማድግብ ሚስ ምንድነው? እኔ ብቻ ነኝ። ኢትዮጵያዊ ነው ወይ አይደለም የሚለው ጥያቄ ውስጥ ያለው በጣም ብዙ አጭር ነው። በጥቂት ጊዜ ነው ቲክቶክ ውስጥ የጀመረው ግን ደስ ይላል። ደግሞ በጣም እንዲህ በአማርኛ ብዙ ዝማሪዎችን እየሰራ ነው እና ምናልባት ከቲክቶክ በፊት ታውቂዋለች? በሌላ ፕላትፎርም የመጀመሪያ ነው። እኔም የመጀመሪያ ነው፣ እውነት ለመናገር የመጀመሪያ ነው። ግን ብዙ አማርኛ ዝማሪዎችን ይሰራል። እንግዲህ ከአክሰንቱ እንደምንረዳው እንግዲህ ኢትዮጵያዊ የመሆን እድሉ ወይም ደግሞ ኢትዮጵያ ውስጥ ማደጉ ማደጉ እርግጠኛ አይደለንም እና ግን በጣም እንዴት ነው አንዳንድ ጊዜ መኮላተፍ የሚያሳምረው ነገር አለ የሚለውን እኔ የገባኝ በዚህ ነው። በተለይ ስራ መድ በሞት ጎዳና የሚለውን የሰራው ነበር እና እግዚአብሔር ይባርክ። ብዙ ሰው ረዘም ያለ ነገር እንደሚጠብቅ ነው ኮመንት ላይ ያለው። እንግዲህ ወንድማችን እግዚአብሔር እንዲረዳው እንጸል ያለ ረዘም ያለ ነገር እንዲለቅል። መልካም እንግዲህ ወደ

ብዙ ነገር አስታውሶኛል ዝማሪው። እንግዲህ ለማበረታታት እንወዳለን፣ በቲክቶክ ላይ እነዚህ አይነት ይዘቶችን ይዛችሁ እየቀረባችሁ ያላችሁ እንዲሁም ቤቲም ደግሞ መዝሙሮችን የመስማትን ትንሽ ትንሽ እያነሳ ነው ወደ ቀጣይ ቪዲዮችን

ሁሉንም አማኝ የሚወክል ነገር ነው። እሱ አጥቦን እንጂ እሱ አንጽቶን እንጂ እኛ ቆሻሻ ውስጥ የምንቆይ ሰዎች ነን። ኃጢአት ማለት ቆሻሻ አይደለም እንደውም ከቆሻሻ ይብሳል በእግዚአብሔር አይን ሲታይ እና እርሱ ግን ንጉስ ነው ብላ ደግሞ አይንቀኝም። እንዴት ያለ ድንቅ መረዳት ነው። ብዙ ነው የተወራው። ብዙ ነው ማለት አሁን ከአውድ አንጻር የማይተረጎመው መጽሐፍ እንትና ይባላል፣ ምሳሌ ነው ይባላል። እያንዳንዱ ቁጥር ግዙፍ ግዙፍ ሀሳብ እንደያዘ እንደ ምሳሌ መጽሐፍ ነው ያነሳችው ሀሳቡን፣ ሰንጣጥቀን ብዙ ነገር መረዳት እንችላለን። ግን እኔ በጣም ለቅቶኛል። ቆሻሻ ነኝ፣ እሱ ግን ንጉስ ነው። አሜን። እንግዲህ ልክ ብለሃል። ከዛ ደግሞ መታ አይነቃችሁም። ተስፋ እንዳለ እንደሚወድን ደግሞ እየነገረችኝ ነበርና እየነገረችን ነበር እና፣ በዚህ አጋጣሚ እየተመለከታችሁ ያላችሁት በተለያየ ነገር ውስጥ ያላችሁ የተረሳችሁ የመሰላችሁ ራሳችሁን በማይሆን አይነት እይታ ውስጥ ራሳችሁን እያያችሁ ያላችሁ ሰዎች ካላችሁ እግዚአብሔር ዛሬም አለ፣ ይወዳችኋል። ለእናንተ ነው የሞተው፣ ለእኛ ነው የሞተው። ይወደናል። እንላችሁ ደግሞ እንወዳለ። ወደ ቀጣይ ብዳችን እንለፍ። ባርባር ይለው እንደት ድንቅ ነው! አዎ እኔ ከዝማሪው ልነሳ። ዝማሪው ለኔ በጣም እንዴት ልበለው፣ ወደኋላ ከሚመልሱ ዝማሪዎች መካከል አንዱ ነው። ምክንያቱም ቶልቭ እያለን የሃይስኩል ፌሎ ላይ ምናምን እዚህ ይለኛል በቃ ህብረት በምናደርግበት ሰዓት ይህ ዝማሬ ተከፍቶ በጊታር ስናመልክ ስንዘምረው ምናምን እና ወደኋላ ትንሽ መለሱኛል። እኔ እነሱን ደግሞ ጌታ ይባርካችሁ። ደግሞ ድምጻችሁ በጣም ነው አንድ ላይ የሚያምረው ፊሽ ትንሽ ቀጥኖባቸውን ብዬ ነበር፣ ግን በጣም ፍለው የጠበቀ ዝማሬ ነበረ። ልቤ መቼም በሰው አይመካ አልደገፈው ፍራሽ አልጠቀም ይላል በሰው እግዚአብሔር ስለ ሁሉ አመስግኑ ይላል እንጂ በእግዚአብሔር ብቻ ነው ተመኩ የሚለው። የምንመካው በእግዚአብሔር ብቻ ነው መሆን ያለበት የሚለውን ውስጭ አለሁኝ። እንግዲህ ከዚህ ስመጣ ቲንግ ሰማሁ አለ። ወደ ቀጣይ ቪዲዮችን እናልፋለን። እፋላፋት መላት በፊት የሰገዱ ቅዱስ ቅዱስ ያሉ ሁሌ ከስበላላ ፈጠን አይደለም አይደለም። ብዙ ሰው ያው ቆም ዘመ- ዘመ- የማን ዘመን ይመስልሻል ይሄ? እውነት እኔ ዝማሬው ገና ለመጀመሪያ ጊዜ እኔ የሰማሁት። ብዙ መስተካከል ያለብን ቅድሚ ዳኒን ሳትሸሽ የእኛው የወርቅን አለ አሮ ዝማሬ ነው። አዎ፣ እና አዲስ አልበም ነው አይደለም አይደለም። በፊት በፊት ከነበረው ነው እንደው አዲስ አልበም ካስሽ አደ- አዲስ አልበም ውጪ እየሰማሽው? አዎ እየሰማሁ፣ ግን በ- የአዲስ አለምን የተወሰነ ሰማት ግን ቆንጆ ነው። በጣም የተወሰነ ሰዓት እንትና ማር እንደነበር ትዝ ስለሚለኝ ነው። በግል የዝማሪ እጥረት አለ። ሁሉም ከበር ሆነ ብለን ብለን አንድ ጊዜ ደግሞ በጎርፍ ተጥለቅለቀናል። እሺ፣ ከረሳ ስወጣሽ የወርቅ ናህላሩ ዝማሪ ነበር። ቅዱስ ቅዱስ እያሉ የሚለውን እግዚአብሔር ያመሰግንበት ነው። ስለ ኮንተንቱ ስናወራ ደግሞ በጣም ጥሩ በሆነ ድምፅ እና ጥሩ በሆነ አጭዋበት ነው የቀረበው እግዚአብሔር ባርክ ለማለት እንፈልጋለን ወንድማችን በራስም ደግሞ በቅርብ ጊዜ መተ ደግሞ እንደዚህ እንደምናመዚህ ድም አዲስ የሆነ ጥሩ የሆነ ዝማሪ እንጠብቃለን እንግዲህ ተመልካቾቻችን ለዛሬ የነበሩን አጫጭር የማህበራዊ ሚዲያ ይዘቶች እነዚህን ይመስላሉ እንግዲህ እናንተም ጥቆማ ካላችሁ ከታች እስክሪን ላይ ባለው ስልክ ቁጥር ደግሞ ይህን ሊንኮችን ብትልኩልን የቲክቶክ የፌስቡክ የኢንስታግራም እና ደግሞ ወደ ህዝብ የምናደርሳቸው የሆናል ማለት ነው። እንግዲህ የኢቫንጀሊካል ቴሌቪዥን